ተገደሉ። ቅዱስ በዓለ ወልድ ቤተ ክርስቲያን አስተዳዳሪ ቀሲስ ተስፋ ያለሙን ጨምሮ የሀገር ሽማግሌዎችና የአካባቢው ነዋሪዎች መገደላቸውን ያሳወቀ ሲሆን በጥይት ተመተው በሕክምና ላይ የሚገኙና ቁጥራቸው ያልታወቁ ምዕመናን ታፍነው ወደ ጫካ መውሰዳቸውንም ገልጿል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምእመናን ያሉበትን ሁኔታ እንዲያሳውቁን ሲል የጠየቅ ወረዳ ቤተ ክህነቱ። ከራሳቸው አንደበት ፓስተሮቹ እያመኑ ይገኛሉ። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ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

ይቺ ሴት ለድንግል ማርያም ተሰጥቶ ይተረጎማል። የተወዳችው ውድ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ጀምሮ ልኝ ያልኩኝ በቀጥታ ወደ ጥንክራችን አምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ስላሴ ክብር ምስጋና ይድረሰዋል። ወላዲተ ተቃለም አምላክ አቅሯ የተማ ሳል የተምረት ቅድስተ ቅዱሳን ንጽሕተ ንጹሓን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ ውድ ቤተሰቦቻችን? በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ተከታትለን እንመለሳለን። በመጀመሪያ የምናደምጠው እንግዲህ በዓለ ሐምሳን ካላከበርን እያሉ ነው። እንደምናስታውሰው በዓለ ሐምሳ እንግዲህ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 ጰራቅሊጦስም ቤተ ክርስቲያን ታከብራለች። ባረገ በአስረኛው ቀን ማለት ነው። ቀን ይሰጠን ካላንደር ይዘጋልን እኛም አደባባይ ላይ ወጥተን ማለት አማረን አላችሁ እኮ እንዳትጣሉ። በብዙ ነገር አትስማሙ። አሁን ደግሞ በዚህ ትጣላላችሁ። ይቅርባችሁ። ለምሳሌ በጋሻው ከርክሞና አስተካክሎ ፓስተር ያደረገው ሸዋ ፈራው ደሳለኝ እንዲህ ብላ ነበረ። በዓል ነው። ሰኞም በዓላችን ነው። ማክሰኞም በዓላችን ነው።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

ስለዚህ መጽሐፍ ቅዱስ ላይ የትኛውን ቦታ ጳራቅሊጦስ የወረደበትን ቀንና ዓመተ ምሕረት ወር አይናገርም ስለዚህ ማክበር የለባችሁ ከመጽሐፍ ቅዱስ ውጪ መሆን ስለሌለባችሁ ነው። ለእናንተ ብዬ ነው ደግሞ ከእዩ ጭፋ ጋር እንዳትጣሉ ብ ነው እዩ ጭፋ እኔ ሰበር ዜና አለኝ 19 የገብርኤል ሳይሆን የኢየሱስ ነው ሀያ አንድም የጌታ ነው ሰባትም የአምላኬ ነው። አስራ አንድም የኢየሱስ ነው። የቀኖችን ጉዳይ ለእኛ ተውልን፣ አይመለከታችሁም፣ ትጣላላችሁ። በመጨረሻም አንድ መዝሙር ገብዣችሁ ፕሮግራሜን ጨርሳለሁ። አብራችሁን ስለቆያችሁ አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። ቀን አንድ ኢየሱስ፣ ቀን ሁለት ኢየሱስ፣ ቀን ሶስት ኢየሱስ ወሩ ሙሉ የኢየሱስ የፕሮቴስታንቱ ቤተ እምነት ይሄ ነው። ቀን አንድ ቀን ሁለትም ሙሉ ወሩም አመቱም የኢየሱስ ነው። በዓለ ጰራቅሊጦስ ግን የመንፈስ ቅዱስ ነው ብለን ካላከበርን እያሉ ነው። ቀኑን አያውቁትም። ይገርመኛል። ያ ሁልጊዜ ጊዜ ስለሚባል ፋሲካ ለምሳሌ ክርስቶስ ተነስቷል ብለን ስናከብር ያከብራሉ። ክርስቶስ ተወልዷል ስንል ያከብራሉ። ጳጉሜ ስድስትም ሆነች አምስት እኛን ይጠብቃሉ። መስከረም አንድ ነው ዘመን መለወጫ የሚለውን እንኳን እኛ ነው የሚጠብቁት። አለበለዚያ ምንም የላቸውም ምንም። ምክንያቱም ከመጽሐፍ ቅዱስ ውጭ አይቀበሉም። መጽሐፍ ቅዱስ ውጭ ማይቀበሉት እነሱ መጽሐፍ ቅዱስን እኳን በውል አይቀበሉትም፣ እውነት ለመናገር እና አሁን ደግሞ እርስ በርስ ሳይጋጩ ሳይጣሉ ከወዲሁ ልባት ይሰጥ የሚል ወንድማችን ያያል ዘለልታ በደንብ ከነ መረጃ ማስረጃ አስደግፎ አቅርበውላቸዋል። ትተንላቸዋል እዛ ቤት ከገቡ በኋላ የሚፈነጩ ብዙ ሰዎች አሉ። ኦርቶዶክስ ነበርኩኝ ይሉ እና እዛ ከገቡ በኋላ በቃ የሆነ ነካ ነካ የሚያደርጉ አሉ። እቺን ልጅ ላሳያቸው። ዊንታን ዋንቲያን እናቃታል። ና ተካተል እንመለስ። መልካም ወጣት ሲደርስ ነገር፣ ይፈልጉኛል መልካም ወጣት ሲደርስ ይቋጫ። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስንም ይቋጩት። እንዲ እንዲ እያደረጉ መልካም ወጣት በየሚዲያ ይወጡና እሺ አጀሪት እኔ እንደ ሌሎቹ አላደባብስልሽም ማለት ነው። ማለት ይሄ ልጅ ናት ገና ምናምና ብዬ አልል። ልክ ልክሽን ነው የምነግርሽ፣ አዳምጪኝ ቁጭ ብለሽ እሺ። አስራ ስምንት ዓመት አልፎሻል፣ ልጅ ነሽ እንዳትባይ። ደግሞ ልጆልሽ ወልሽ ያሳድገሻል። ትልቅ ሴት ነሽ። ሰው ከዛ ትቢያ ያነሳሽን ማህበረሰብ ነው እየተሳደብሽ ያለሽ፣ አሁን አፍሽን እያላቀቅሽ ያለሽው ማለት ነው። ባለፈው ለታ ቤታችንን ተናገርሽ፣ ወዲያው ወተሽ ይቅርታ ስለጠየቅሽ ዝም አልኩሽ። ሰው አንዴ ሊሳሳት ይችላል። አሁን ነጠላ ቋጪ ብለሽ የምታላግጭባት ወይም ደግሞ አፍሽን የምታላቅቂባት እናትናት መቀነቷን ፈታ፣ ከዛ ካፈር ላይ ያነሳችሽ ነጠላ ቋጪ ብለሽ አሁን የምታላግጭባት እህትሽ ናት። የማንንም የአረብ ሽንት ቤት አጥባ ከትቢያ ላይ አንቺንም ልጅሽንም ያነሳችሽ የተነሳሽበትን ላስታውስሽ። እንዲህ ጥፍርሽን ስታስረዝሚና ፀጉርሽ ላይ ጭራ ስትቀጥ በጣም የተማርሽ መሰለሽ አለ እና መተሽ ጭራሽ ቤተክርስቲያን ላፍሽን መክፈት ጀመርሽ። ለፓስተሮችሽ ያስተማሩሽን ማለት ነው። የመልካም ወጣት ፕሮሞሽን እየሰራሽ ይሁን ምንም ይሁን ነን ኦፍ ማይ ቢዝነስ ግን፣ ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብትከበሪ ብንከባበር። እኔ እንደሌሎቹ ውይ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው የምነግርሽ። ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጸሽ የለቀቅሽው። በቃ ቤተክርስቲያንን ያዋረሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊሺ ተረጋጊ እንደበሰለ ሰው ሁኚ የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ ለሌላ ጊዜሽ ማለት ነው እንደዚህ ነው የምናገርሽ እንጂ ይሄ እያባበልኩኝ ምናምን ምናምን አልነግርሽ ልክሽን ነው የምነግርሽ ቢከዝ ሆነ ብለሽ ስለሆነ ያደረግሽ ስለዚህ ተከብረሽ ተቀመጪ አትዝረክረኪ በየሜዳው እሺ ያንቺ መልካም ወጣት ይሄ ነው እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው ፓንትሽን አውልቀሽ መሄድ ይሄ ነው የቀረሽ እኮ አይደለ ይሄ ነው አንቺ፣ መልካም ወጣት። ስለዚህ ቴክርሽ ስትናገሪ ከዚህ በኋላ አስበሽ እንግዲህ። የዋንትያን ነው ተከታትለን የተመለስ ነው ያው አሁን ከገባች በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመንካት ሄደችበት ነገር ባለማስተዋል ነው እንዳንል እንግዲህ በስላለች አውቃለች። ነገር ግን ዛሬም መነካካቷን አልቀረችም አልተወችም። ከራሳቸው ከዚህ ከፓስተሮቿ አንደበት የተደመጠው ነገር እናድብጠው። እስቲ ከራሳቸው አንደበት ከፓስተራቸው እንስማ። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ። ሬንትሪ ልቢስ ክድ ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢንባት ኡንጣቃሪጭ አንጣምቦጦጦጠንባት ስሙ መቀለጃ መስማት ምን አለ እንደሰማቻቸውእንደሰማችኋቸው ከሆነ እኚህ ፓስተር ምንድነው ሰው እኮ አሉ ኮሜዲያን ፊልም ማይተቷል እኛ ለንላቹ አሉ። ነው ከዚህ በላይ ኮሜዲ ማየት አያስፈልግም። እንግዲህ እኛ በምክንያት ነው ኦርቶዶክስ ወደ ኦርቶዶክስ ኑ ይያለን። ምክንያቱም ኦርቶዶክስ ላይ ስትመጡ ብዙ አይነት ፍርዓቶች አሉ። እንዴት እንደምናመልክ እንዴት እንደምንዘምር እንዴት እንደምናገለግል ያው ያያችሁት ነው ልዩነቱን። ስለዚህ በአዳራሽ ውስጥ የሚሰራውን ስራ ይሄው ፓስተራቸው ቁልጭ አድርገው ተናገሩት። ረጅም ሰዓት ነው ያወሩት። እኔ ትንሿን ያሳየኋችሁ፣ በሚገርም ሁኔታ በጣም ትንሿን እንጂ ሙሉ ብታዩ ስለ ፓስተራቸው የሚያደርገውን ስለ ነቢዩ ስለ እያንዳንዳቸውን ነገር ነው የሚናገሩት። እንደዚህ አይነት ደግሞ ፋክቱን የሚናገርን ሰው ትክክል ነው ብለን እንደዚህ እናመሰግናለን። ምክንያቱም ከዚህ በላይ ምንም አይነት ፋክት የለም። እውነቱን የተናገሩት እኛ አባት ስለዚህ ልናመሰግናቸው ይገባል። የምትነቁ ከሆነ አሁንም አረፈደባችሁም። ንቁና ወደዚች ወደ ተቀደሰችው እምነት ወደ ኦርቶዶክስ መመለስ ነው ሳይረፍድባችሁ። እኛ ኦርቶዶክሳውያን ደግሞ እጃችንን ዘርግተን ነው የምንቀበላችሁ። ብዙ ወንድሞችና እህቶቻችን አሉ እንደዚህ እጃቸውን ዘርግተው የሚቀበሏችሁ። ቤተክርስቲያንም እጇን ዘርግታ ነው የምትቀበላችሁና ሳይረፍድባችሁ። በዚህ ሰዓት ደግሞ ስለ መልካም ወጣት እያወራችሁ ነው። መልካም ወጣት የት እንደሆነ ኑና እዚች ቅድስት ቤተክርስቲያን እዩ። ሰሞኑን እንግዲህ የተጋቡትን ማየት ይቻላል። አርባ አራት ሙሽሮች ነው ቤተ ክርስቲያን የዳረችውና እንደዚህ አይነት እምነት ስላለ ልንኮራ ይገባል። ምንጊዜም ኦርቶዶክስ ኦርቶዶክስ ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዴት ባለ መልኩ ወልጆቿን እንደምትይዝ በቂ ማሳያ ቢያንስ ቢያንስ ሌላውን ሁሉ ችተን በቅርብ እንኳ ከተደረጉ ነገሮች አንዱ በጃን ቃና ወይም በዚህ በጃን ደረባው አማካኝነት በኢጃት አማካኝነት የተጋቡትን ሙሽሮች መመልከት በጣም በቂ ነው። ተከታትለ እንመለሳለን። ሌሎች መረጃዎችንም ማሳያችኋለሁ። ኢጃትን ማንሳቴ ካልቀረ ዲያቆን ሄኖክ ኃይሌን እናንሳስ። ዲያቆን ሄኖክ ኃይሌ፣ የምትወድ የመጽሐፍ ቅዱስ ክፍል ተባለ። የምጠለው የለም ግን ደግሞ የምትወደው ስላልከኝ ይመልስላለ በማለት የመልሰውን መልስ እናድምጥ። መጽሐፍ ቅዱስ ጥቅስ የምጠለው የለም ግን የበለጠ ለአንተ ትርጉም የሚሰጥ ለማለት ነው ጥያቄው። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን ምንም አይነት ሕመም፣ መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ የለም። ይሄ የመጀመሪያው። ምናልባት ይሄ ጥቅስ ሊሰራ የማይችለው ለአዳም ብቻ አዳም የመጀመሪያው ሰው ስለሆነ ከዛ ውጭ ላመጣ ነው። ሰዎች ግን በሰው ከሚሆነው በቀር አንዳች ነገር ሊደርስብን አይችልም። የመጀመሪያ መጽናኛችን በሌላው የሚመጣ ነው። በእኔ የሚመጣ እኔ ከሰው በምን እበልጣለሁ ብለን ራሳችንን ትሁት እንድናደርግና መከራን በአኮቴት በጸጋ እንድንቀበል ኃይል ይሰጠናል። በሰው ከሚሆነው በቀር አንዳች በእናንተ አልደረሰም ካለ በኋላ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እሱ ይላል። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ፈተናው እስከ አቅማችን ድረስ ነው የሚሰጠን ማለት ነው። ስለዚህ ከአቅሜ በላይ ነው የምፈተነው እንላለን እንጂ አቅማችንን አይቶ ነው የሚፈቅደው ፈተናውን ማለት ነው። እንደዮብ አይነት አቅም ካለን እንደፈለግክ አድርገው አይነት ፍቃድ ይሰጣል እግዚአብሔር። ከሚቻለን በላይ ግን አንፈተንም፣ እና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ይላል። እናት አባቶቻችን ምንን የሰጠ አምላክ ምንን አይነሳም እንደሚሉት ማለት ነው። እግዚአብሔር ፈተና በሕይወታችን ሲያመጣ ግን ፈተናውን ደግሞ ድል የምንነሳበትን ኃይል አብሮ ይሰጠናል ማለት ነው። ይህ ጥቅስ በማንኛውም ሁኔታ ላይ ሲሆን ለእኔ ትልቅ ትምህርት የሚሰጠኝ ትንንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። በነገራችን ላይ እራሳቸውን ችለው በቃ መግቢያ መውጫ ያላቸው ሀሳባቸው እዛው ያለቀ ማለት ነው እና አንዱ በጣም ፕሮፋውንድ የሆነ ውስጡ ብዙ ነገር ያለው ጥቅስ ወይም የእግዚአብሔር ቃል ይሄ ነው። የዲያቆን ሄኖክ ኃይሌን በቀጣይ ሌላ በአንድ ርዕሰ ጉዳይ እንመለሳለን። ወደ ቀጣይ መረጃ እናምራ። በአርሲ እንግዲህ በርካታ ኦርቶዶክሳውያን ዛሬም መከራ እየተቀበሉ ይገኛሉ። ሰማእትነቱ ዛሬም በአርሲ እንደቀጠለ ነው። ብፁዕ አቡነ ያሬድ የዛ ሀገር ስብከት ሊቀ ጳጳስ ናቸው። አንድ ካህንን ጨምሮ ሁለት ሌሎች ሰዎች የመገደላቸውን ዜና ማህበረ ቅዱሳን በዘገባው ይዞቷል። በጣም አሳዛኝ ነው። ዛሬም አላበራ፣ ዛሬም ውሆ ውሆ ይባላል። ይድረስ ለሲኖዶስ ይባላል። ይድረስ ለሊቃነ ጳጳሳት ይባላል። ይድረስ ለአባቶች ይባላል። ሞትና መከራው አልረገበም። ዛሬም ሰማዕትነትን የተቀበሉ ያሉ በስፍራ የሚገኙ በርካቶች አሉ። እግዚአብሔር ይጠብቃቸው፣ እግዚአብሔር ይረዳቸው ከማለት ውጪ አንዳች የምንናገርበት ኃይል የምናሰማውም ድምጸት የለም። ወደ ፈጣሪ ዓለማት ብቻ ነው የሚጮኸው። እስኪ ማህበረ ቅዱሳን የጀጁ ወረዳ ቤተ ክህነት የተደመጠውን የሁለቱ የካህኑንና ሌሎች ሁለቱን ሰዎች ሞት በተመለከተ ያቀረበውን መረጃ ተከታትለን እንመለስ። ነፍስ ይማር በማለት ሁላችንም መጽሐፍ እንዳይረሳ። ሰላም፣ የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የክርስቲያኖች ግድያ በአስቸኳይ እንዲቆም ሲል የጀጁ ወረዳ ቤተ ክህነት ጠየቀም። በአርሲ ሀገረ ስብከት የጀጁ ወረዳ ቤተ ክህነት በክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት እንዲሁም ለሚመለከታቸው አካላት በላከው ደብዳቤ ጠይቋል። ወረዳ ቤተ ክህነቱ በስሩ በሚገኘው የአንጎደቻ ቅዱስ በዓለወልድ ቤተ ክርስቲያን አስተዳዳሪ ቀሲስ ተስፋ ያለሙን ጨምሮ የሀገር ሽማግሌዎችና የአካባቢው ነዋሪዎች መገደላቸውን ያሳወቀ ሲሆን በጥይት ተመተው በሕክምና ላይ የሚገኙና ቁጥራቸው ያልታወቁ ምዕመናን ታፍነው ወደ ጫካ መወሰዳቸውንም ገልጿል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁን ሲል የጠየቅ ወረዳ ቤተ ክህነቱ በአካባቢው ለሚገኙ ክርስቲያኖች ጥበቃ እንዲደረግላቸውና በኦርቶዶክሳውያን ላይ የሚደረገው ግድያ እንዲቆምም ጥሪ ያቅርበዋል። የአካባቢው ሚኒሻዎች ከስፍራው እንደሸሹ የተገለጸ ሲሆን የክልሉ የጸጥታ ኃይሎች ወደ አካባቢው እየደረሱ ቢገኝም ምእመናን ቀያቸውን ለቀው እየወጡ እንደሆነም የደረሰም መረጃ ያመላክታል። እንግዲህ በስፍራው የሚገኙ ሰዎች እየወጡ ይገኛሉ። በጣም አሳዛኝ ነገሮችን እያደመጥን እንገኛለን። መከራ ሞቱ እየቀጠለ ነው። ዛሬም በርካቶች በዚህ አካባቢ አሉ። 2014፣ 15፣ 16 ተደጋጋሚ የሆኑ ሞቶችን የምንሰማበት ነገር ነው። እግዚአብሔር ይጠብቀን። እግዚአብሔር ይታደገን። በዚ ያሉትንም እግዚአብሔር ያስባቸው ለማለት ወዳለሁ። በራዕየ ዮሐንስ ላይ በአንድ ወቅት እንግዲህ እንደምናሳሰው ዮናታን አክሊሉ ስለ ራዕየ ዮሐንስ ላይ የተቀመጠችዋ ሴትን ያነሳና እሷ ማርያም አይደለችም በማለት ሲሳለቅ ሲናገር ነበረ። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም አስራ ሁለት ኳከብት አክሊል የሆነላት አንዲት ሴት ነበረች እያለ የተጻፈውን ቅዱስ ዮሐንስ ወንጌላዊ ቅጹረ ገጽ ነባቢ መለኮት ታኦሎጎስ እየተባለ የሚጠራው ፍቁረ ጊዜ ዮሐንስ የጻፈውን ማርያም አይደለችም በማለት ሲሳለቅ ነበርና፣ ወንድማችን ዲያቆን ዘማርያም ደግሞ መልስ ይሰጠልናል። ተካትል እንመለስ። በነገራችን ላይ የዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንድ ሴት ነበረች ይችላል አይደል ይህቺ ሴት ለድንግል ማርያም ተሰጥቶ ይተረጎማል የት ላይ ቅድም ካየነው መጽሐፍ ላይ እዚህ ላይ ዮኒ ማኛን ለማሳሳት ዘኦርቶዶክስ ስተዲ ባይብል የሚለው መጽሐፍ በከቨር ፔጅ ይሄውና ብሎ ባሳዩት መጽሐፍ ላይ ፉትኖት ላይ ተመልከቱት ሪቬሌሽን 121 ተመልከቱት ሪቬሌሽን 121 ምን ይላል ዘ ግሬት ሳይን ኢንሄቨን ይላል ታላቅ ምልክት በሰማይ ታይ ዘውመን ይላል ሴቲቱ ማናት? ኢዝ ኢዘር ዜር ዘቴዎቶኮስ ወላዲታ አምላክ ቴዎቶኮስ ማርያም ናት ወይም ደግሞ ትሩ እስራኤል እውነተኛ እውነተኛይቷ እስራኤል ወይ ደግሞ ቤተ ክርስቲያን ተብሎ ይተረጎማል። ስለዚህ ሴት የሚለው ቃል ድንግል ማርያም ይተረጉማል ይተረጉም ይተረጉማል። ይኸው እዚህ መጽሐፍ ላይ ፔጅ 1730 ላይ ቃል በቃል ዘ ውመን ካለ በኋላ ኢ አይዘር ዘቴዎቶኮስ ለወላዲታ አምላክ ቴዎቶኮስ የግሪ ቃል አለ። ማዘሮፍ ጋድ ማለት ነው። ለምሬታችን ድንግል ማርያም ይነገራል። ለእስራኤልን ተቀጥሎ ይተረጎማል። ለቤተ ክርስቲያን ሰጥቶም ይተረጎማል። እዚሁ መጽሐፍ ላይ ነው ያለው ቃል በቃል አለ። የእኛ መተርጉማንም አንድምታችን እንደዛ ነው የሚገልጽ በነገራችን ላይ እዚሁ መጽሐፍ ላይ አሁንም ቀጠል ብላች ስታነቡት የራእይ ዮሐንስ ምዕራፍ 12 ቁጥር 13 16 ያለው ሲተርጉም ፉትኖቱ ላይ እንደምታነቡት ሳታን ይላል ሰይጣን ሄትስ ይላል ክራይስት ኤንድ ሂስ ማዝር ይላል ሰይጣን ክርስቶስንና የእርሱን እናት ድንግል ማርያምን ይጠቅል ይላል። ቃል በቃል እንደዛ የሚለው ከዛም ይላል ዘ ቨርጅን ሜሪ ዋዝ ሴቭድ ባይ ዘ ኢንስፓይሬሽን ኦፍ ዘ ኤንጅል ሁ ቶልድ ጆሴፍ ቱ ረን ኢንቱ ኢጅፕት። መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም ህፃኑና እናቱን ይዘው ወደ ግብፅ ሽሽ እንዳለው ከሰይጣን ከጠላት ህፃን ክርስቶስን ሊገድል ካሰበ እንደታደገ መልአኩ ወደ ግብፅ ሽሽ ብሎ እንደተናገረው ይናገራል ይመፃ የእኛ መተርጉማንም ራእይ 72 ሲተረጉሙት ቃል በቃል ነው የሚተረጉሙት። እሺ ከቀደምት አባቶቻችንስ ራእይ 12 ላይ ያለችዋ ሴት ለድንግል ማርያም ተሰጥቶ ሊተረጎም እንደሚችል ፍንጭ የሰጡ የተረጎሙ አባቶች ይሉ አሉ ኤጲፋኒዮስ ፓናሪዮን በተባለው መጽሐፍ መዝገበ መድኃኒት ማለት ነው ፓናሪዮን በተባለው መጽሐፉ ላይ በጣም የሚገርማችሁ ሴክሽን 78 ላይ አንቲዲቆማሪያንስ ለሚባሉ መናፍቃን በሰጠው ምላሽ ላይ እናገኛል አንቲዲቆማሪያኖስ ማለት አባ ጊዮርጊስ ዘጋስጫ እንደገለጸው እመቤታችን ቅዱስ ድንግል ማርያም መድኃኒታችን ከወለደች በኋላ ከዮሴፍ ጋር ተደመረች፣ በልማደ ሰብእ ኖራለች የሚሉ መናፍቃን አንቲዲቆማሪያኖስ ይባላሉ። የእኛ መተርጉማንስ ራእይ 12ን ሲተረጉሙ እቺ ሴት ለመምህራን ሰጥቶ የተረጎመ ሴቷ የተባለችው መምህራን፣ የወለደችው ልጅ ምእመናን ናቸው መምህራንን እንደሚያሳድ ሰይጣን ልጅ የተባሉት ደግሞ ምእመናን እንደሆኑ ወደ በረሃ ሸሸች እንዳለው መምህራን እና ምእመናን ሸሽተው ወደ ገዳም መግባታቸው መሰል ሰጥቶ ለምእመናን እየተረጉማል። ከዘዛው የእኛ መተርጉማን ላይ ራእየ ዮሐንስ ሲተረጉሙ አንድም ሚልና በእሴት እመቤታችን ሜታችን ብሎ ይገልጻል። እዚህ ለእመቤታች ሰቶ መተርጎም የእኛ መተርጉማንም እንደዛ ነው የገለጹት። እዚህኛው መጽሐፍ ላይም ጭምር ቴዎቶኮስ ለመቤታችን ለወላዲተ አምላክ ተሰጥቶ እንደሚተረጎም ይናገራል። ራሱ ደግሞ ኤጲፋኒዎስ መዝገበ መድኃኒት ፓናሪዮን በተባለው መጽሐፉ ሴክሽን 78 ላይ ለመቤታችን ተሰጥቶ ሊተረጎም እንደሚችል ተናግሯል። ማን ኤጲፋኒዎስ፣ ሂፖላይተስ የተባለው አብዱሊዘሮ ማለት ነው። እሱ ደግሞ ለቤተ ክርስቲያን ተሰጥቶ ተርጉሞታል። ቪክተራኔስ የተባለው የቤተክርስቲያን አባት ደግሞ ይህንን ይህንን ገጸ ንባብ ለስራ የተሰጡ እንደሚተረጎም ተጽፎ እናገኛለን። እንግዲህ የመቤታችን ነገር የሚጠሉ የመቤታችን የማርያም ጠላቶች ድንግል ማርያምን ላለመጥራት ስሟን ላለመቀበል እሷ ናት ላለማለት እጅግ በጣም ብዙ ርቀቶችን ይሄዳሉ፣ ይራመዳሉ፣ ይጓዛሉ እና አሁንም የተደመጠው እና የሰማነውም እውነት ይሄ ነው አይደለችም በማለት እንደውም ዮናታን አክሊሎ በአንድ ወቅት በስፋት አስተምሮ ነበር። እኛም በቲክቶክም በተለያዩ ማህበራዊ ሚዲያ ላይ መልስ ሰጥተንበታል። አይደለችም በራእይ ዮሀንስ ላይ የተቀመጠችው ማርያም አይደለችም በማለት ነው። ነገር ግን ወንድማችን ዘማርያም ከአባቶች እንዲሁ ደግሞ ካሉት መጻሕፍቶች እንዲሁም ደግሞ ከቤተ ክርስቲያን አባቶች መተርጉማን ከትርጓሚ መጻሕፍት በስፋት ገልጦ አስቀምጦልናል። የዲያቆን ሄኖክ ኃይለን ጥቂት ቪዲዮ ተከታትለን እንመለስ። በዛውም እንሰናበታለን። እንኳን ለበዓለ ጳራቅሊጦስ እንደዚሁም ለበዓለ እርገት በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያደረገበትን የእርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ እርገት እናከብራለን። ከዛ ደግሞ በማስከተል ከአስር ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብፅ ባርነት በወጡ በሀምሳኛው ቀን አስርቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በሀምሳኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ ሦስት ሺህ ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጳራቅሊጦስ ግን በመሞት ፈንታ ሦስት ሺህ ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውእና ለዚህ ያደረሰን አምላካችን ስሙ የተመሰገነውን በዓለ ጳራቅሊጦስን በዓለ እርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየ ነው የምናከብረው፣ በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም የዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነው እና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከእኔ ሂዱ ሳይሆን ወደ እኔኑ የሚለውን ቃል ሰምተን የምናከብረው ያድርገን። ብዙ ጥያቄዎች ከዚህ ትምህርት ከጀመርን በኋላ እንግዲህ አንድ ወደ አስር ገደማ ቪዲዮዎች በዚህ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ የዛሬ ምርጫዎቻችን እኚህን ይመስላሉ። ያሮስን ምርጫችሁ ስለምታደርገው እጅግ እናመሰግናለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ክብር ምስጋና ያለአብ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።